ሴቶቻችን እንግዲህ እንደ ምርጫ እየተቀረቡ ነው ያሉት። ወይኔን ወይሱን ምረጥ፣ ወይኔን ወይሱን ምረጥ፣ ይሄንን ነገር እየተባለ መከራችንን አበሉን እኮ እንደው በእናታችሁ ከሰው ሕይወት ውጡ ሲባሉ የማይሰሙ በሕይወቴ የማታስፈልጉ ሰዎች ናችሁ። እባካችሁን ማስተካከል ካለብኝ እኔ ላስተካከል፣ አለበለዚያ ደግሞ ሕይወቴን እየገባችሁ አትረብሹ። ውጡልኝ ከህይወቴ! ሲባሉ የማይሰሙ ግግም ያሉ ገገሞች፣ የቡታጅራ ልጆች ግግም ያሉ ገገሞች። ሁሉም ማለት አልችልም፣ አሉ ምርጥ ምርጥ ልጆች ማለት ነው። ግን ስታያቸው በቃ ሀሪፍ አትሏቸው ፋራ አትሏቸው። እንደዚህ ተይ፣ ሚዛን ላይ እየተቀመጡ መወዛወዝ ብቻ ሆነ ስራቸው። አሁንስ ደስ ብሎችኋል? ደስ አላችሁ? ርብቷን አይደለም አብርሃምን አስነቀላችሁት። ለማንኛውም ግን ሰላም ጤና ይስጥልኝ በመጀመሪያ ሁላችሁም ውድ የቲጂ ዩቲብ ታናት ቻናል ተከታታዮች በዓለም ዙሪያ የምትገኝ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ የድረሳችሁ። ሰላማችሁ እንደ መድራሻ ብዙ ትርፍ ትርፍ ርፍ ይበልልኝ እና ሰብስክራይብ፣ ሰብስክራይብ፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው የምፈልገው። ስለምታደርጉኝም አመሰግናለሁ። ተያይዘን እንደግ። ሴቶቻችን ምርጥ ምርጥ ድራማ እያሳዩን ስለሆነ እነዚህን ሮማንቲክ የሆነ ድራማቸውን ደግሞ እኔም አለው ሌሎችም አሉ እየጮው እባካችሁን፣ ይህን የማየውን ነገር ለትውልድ አታስተላልፉ፣ አታስተምሩ የሚሉ ብዙዎች አሉና የሚሳደቡን በዛው ልክ አሉና የሚሳደቡትን ወደ ጎን ትተን። ጥሩም አድርጉ የሚሉትን እየተከተልን እኛም ጥሩ ስለሆነ የምናድረግ የምንፈልገው ወደ ጥሩ እንጓዛለን ማለት ነው እና ቪዲዮን ስጀምሩ ላይክ እያደረጋችሁ ሌሎች ሼር አድርጉልኝ፣ እንዲሁም ኮፒ ሊንክ አድርጉ ይባላል። ኮፒ ሊንክ አድርጉልኝ ስ ዩቲዩብ ይደግልኝ እና ወይዘሮ ሄርሜላ አሁን ምን እንዳሰብኩኝ ታውቃላችሁ? እኔ ሄር አብርሃም ማለት ነው ሄርሜላ ልፈትናት ብሎ ካሜራ አብርሃም ሄርሜላ ሳታቅ ብታ ቢያስቀምጥ እርግጠኛ ነኝ ሄርሜላ አብርሃምን ከመድፈር ወደ ኋላ አትልም። በእርግጠኝነት ማለት ነው እንኳን እሱ ወንዱ አደለም ይቅርና ማለት ነው። ምክንያቱም ስለምትፈልገው አንድነታቸውን ስለማትፈልግ መለያየታቸውንና እሱን ወደ እሷ ማድረግ ስለምትፈልግ በእርግጠኝነት ከመድፈር ወደ ኋላ አትልም ነው። ግን ነገሩ ዞረና ለትውልድ እናስተምራለን ብላል የእኛ ፈታኞች የእኛ መምህሮች አስተማራችሁን በቃ መምህሮች አላችሁ እኮ ገገሞች ገገሞች ናችሁ። እንደው እንደው ሌ የከተማ ልጆች ቢሆኑ ኖሮ አዲስ አበባ ምናምን እንትን ያሉ ኖሮ ያሉ ልጆች ቢሆኑ ኖሮ ገና ድሮ ከህይወቴ ውጪ ስትባል ትወጣለች። ሙጭጭ ብላ አንድ ሰው ላይ አትቀመጥም። በቃ ውጪ ከተባልሽ ውጪ ነው። ሴቱ ወንሽ ወንድ በቃ መውጣት፣ ወደ ራስክ ስራ መግባት። ማስተካከልም ማለያየትም ካለባችሁ ሁለቱና ሁለቱ ብቻ እነሱ ሰላም ለመፍጠር ሁለቱ አንድ ላይ ሲቀጣጠሩ እናንተ የሆነ ድራማ ለመስራት ትጥራላችሁ። እነሱ ሸሽተው የሆነ ቦታ ላይ ሲቀመጡ በዛም በዚህም ብላችሁ ሁለቱን ለማበጣበጥ ትጋጋጣላችሁ። እንደው በጣም የሚገርም ነገር እኮ ነው። አሁን እዚህ ጋር አብርሃም አላወቅም። ግን አብርሃምን ፈትነው ብለው ብለ ነው ያደረጉት ተነጋግረው እነሱ ማለት ነው። አብርሃም ወንድ ነው እንዳለው ወንድ ነው በትክክለኛ ወንድ ነው። እንደምትፈልገው ያውቃል የምር ላድርገው ብሎ ቢልስ አሁን በሱ ሊፈረድ ነው ማለት ነው። ወንድ አይደል እንዴ? አሻሽተሽ አሻሽተሽ አሻሽተሽ አልጋ ላይ ቁጭ በል እዚህ ላይ ቁጭ በል ምናምን ብለሽ ካሰሳትሹ እና ከተሳሳተ እንደው ልሂድ ብሎ ካለ በኋላ ቢሄድ ማንን ወንጀለኛ ለማድረግ ማንን ተጠያቂ ለማድረግ ነው? እንዲህ የተንዘላዘልሹ አንቺ በተለይ የተንዘላዘልሹ ማለት ነው። እንደ ሴት ሴትን ያልተረዳሽ ከሰው ህይወት ወጥተሽ የራስ ሽን ህይወት መኖር ያቃተሽ ማለት ነው ሄርሜላ ተብያው እውነትም ሁላችሁ ማስመሳዮች ናቸው የምሰሩት በአጠቃላይ የማስመሰል ስራ የእኛ አስማሚዎች እዚህ ጋር ሌላ እዚህ ጋር ሌላ እየሆናችሁ ምን ስለሆነን አብርሃምን የምትፈትኑት ወንድ ከሆናችሁ ሄርሜላን አፈትኗትም እንደዚህ ባለፈው አይተናል እኮ የሆነች ሴት ልፈትናት ብሎ ሲያደርግ እንዴት ብው እንዳደርጋት ለማይመለከታት የሰው ባልመሆኑን ካወቃች ምን አገባት ምን እንዴት ትስማታለህ እንዴት ትፈቅድላታለህ ስምክ እንዴት ትነጋታለህ ምናምን ለማይመለከታት ማለት ነው በዚህ ቦታ ላይ ደግሞ አብርሃም ቢሆን ኖሮ የፈተናት እዚያ መኝታ ቤት ላይ በርግጠኝነት እሺ ነው የምትለው እምቢ አትልም እሺ ከማለት ወደ ኋላ አትልም ታደርገዋለች ምክንያቱም ናሏ ዞሯል በቃ አላማዋ ለማለያየትና ለማበጣበጥ ብቻ ተልካን የመጣችው ባይሆን ኖሮ እሱ አዲስ አበባን ሸሽቶ ቡታጅራ ሲገባ ሚስቱን ተከትሎ አዲስ አበባ ድረስ ተከትለው መጣ። ጭራሽ እንዲህ አይነት ደረጃ ላይ ባላደረሰችው ነበረ ነበር። የዝሙት ስራ የዝሙትነት ነው ይሄ። ልፈተነው አንድ ሰው ከባለትዳር ከሆነ ለምንስ መፈተን አስፈለገ? ለምንስ ፈተና አስፈለገው? በቃ ባለትዳር ነው፣ ባለትዳር ነው። መተው ፈተናውን ለሚስቱ መተው፣ ፈተናውን ለባልየው መተው። ማናችሁ እናንተ? ምንድናችሁ እናንተ? እና ነው እንፈትናለን ብላችሁ ጭራሽ እያበጣበጣችሁ እዚህ ደረጃ ላይ የደረሳችሁት ማለት ነው። ውጡልኝ አላችሁ፣ በቃ ውጡልኝ። አሳበዳችሁት አልሰማችሁም? አለ የኛ አረጋጊዎች አረጋጋችሁ በጣም የራሳችሁን ህይወት እንዳስተካከላችሁ በኖራችሁ የሰውን ህይወት ለቃችሁ የራሳችሁን ወደምትፈልጉት ወደምትፈልጉት ህይወት ገብታችሁ የራሳችሁን ህይወት በመራችሁ ነገረቻችሁ። በቃ አሁን በዚህ በድንጋጤ እሷስ እሺ፣ የሆነ ነገር ቢ ቢፈጠርባትስ በቃ ፈጽሞ ምንም። እሱስ ቢሆን አብርሃምስ ቢሆን ሰው ይመጣል ብሎ ከሚል በቃ ሩታ ስለምትመጣ ውጪልኝ ቢላት ትወጣ ነበር። ሩታ እንደምትመጣ አይነግራትም። አስመሳዮች አለች ሁነቷ። ሩታ ትመጣለች ቢላት ትወጣለች። ወዳ ሳይሆን በግዷ ማለት ነው። ሩታ ከሆነች የምትመጣ ሰው ይመጣል አለ። የሚመጣው ሰው ማነው? አብረን እናድራለን ያውም ሴት ነች አለችው። እንዲህ ከሚል በቃ ትክክለኛውን ሐቀኛውን መንገድ ሩታ ትመጣለች፣ ከሩታ ጋር ተቀጣጥረናል፣ እዚህ ስለምትመጣ ውጪልኝ ብሎ ቢላት ለነገሩ፣ እሷ ፈጣጣ ትወጣ ትችላለች ውሸትህን ነው እኔ እንደወጣ ፈልገ ነው እንጂ እሷን አይደለም የቀጠርከው፣ ብላ ፍጥጥ ብላ አትወጣ ትችላለች። ልጅቷ ምክንያቱም ፍጥጥ ብላ እየመጣች ስለሆነ ያለችው ማለት ነው። ወይ እሷን ምረጥ፣ ወይ እኔን ምረጥ እየተባባሉ እንዴ፣ ወያትለቀው ወያትይዘው፣ ሰላም ልፍጠር ብሎ ከባለቤቱ ጋር ሰላም ልፈጥር ሲሄድ ጭራ ሆና እየተከተለች ትበጠብጠዋለች። ወይ መጨረሻ ተለያይታ አለያይታ አለይታ ብጥጥ አድርጋ አለያይታ እራሷ ጠቅልላ፣ ወይ አልያዘችው፣ እሷም እየወላወለች ልቡን እንደ እንትን ተጫወቱበት። ልጁን ወይ ግማሽ ግማሽ ተካፈሉት። ይሄ ነው የሚሻላችሁ። አንቺ ግማሹን ውሰጂ ሰጂ ሩታ ግማሹን ትውሰድ። እንግዲህ መቼም ወንድ ጠቧል መሰለኝ፣ ወንድ አልቋል መሰለኝ ኢትዮጵያ ውስጥ፣ ግማሽ ወንድ ቀርቷል መሰለኝ። ለዚህ ነው አንድ ሴት ከአንድ ወንድ ጋራ ስትሆን ያቺ ሴት አይኗ ይቀላና ያንን ወንድ የኔ ካልሆነ ብላ ወንዶቹን እርስ በርስ የምታጋጭ ሴቶቹን እርስ በርስ የምታጋጭ የዳኒን እና የጽጌን ተመልከቷን። ዛሬ ወይ ምረጥ፣ ወይ ምረጥ፣ ወይ እሷን ምረጥ፣ እንዲህ እንደ ሰንጋ እንደ ፋሲካ ሰንጋ በሬ የትኛው ይሻልሃል እያሉ እንዲህ እንዲያማርጧቸው ሴቶቹን እያቀረቡ ለራሳቸው ክብር የማይጨነቁ ለራሳቸው ስምና ለራሳቸው ህሊና የማይጨነቁ ሰዎች ናቸው። በአሁን ሰዓት በዚህ ትውልድ ያሉ ሰዎች ማለት ነው። ከአሁን በኋላ ያለው ትውልድ እንዴት ሆኖ እንደሚቀጥል አናቅም። በዚህ ሁኔታ እንዴት እንደሚቀጥል አናቅም። ለራሳችሁ ሳትማሩ ሰው እናስተምር ብላችሁ ትመጣላችሁ። መጀመሪያ ቅድሚያ እናንተ ተማሩ። መጀመሪያ እናንተ ህይወትን እወቋት። መጀመሪያ እናንተ ፍቅርንና ፕሮሚስን ትዳርን እወቁት። መጀመሪያ እናንተ ሁሉም የሚታዩት ሁሉ ተለያይተናል፣ ተለያይተናል፣ ተለያይተናል። 2018 ያልተለያየ ሰው ጠይቁኝ። ይኸው ተለያዩ፣ ሁሉም እየተለያዩ ነው። ቶፊቅም የሆነ ህይወት ጀምር ያለ ወይም ብለው ከዛችኛ ሮዛ ከምትባለ ጋር ሄዶ ነበረ። እሷም ዛሬ ተለያይተሽ አጠጋቢ ሁለተኛ እንደደርሽ ያላት ለሱ። እሷማ አርግዛለች፣ እርጉዝ ናት እሷ። እኔ የምለው ሴቶቹ እንደዚህ እንትናቸው ቀላል ነው ማለት ነው። ዝም ብለው አመት ባሞላ ጊዜ ውስጥ ይተዋወቃሉ። ከዛ በኋላ ሄዶ መተኛት ነው ማለት ነው። በቃ ስራቸው መቀናናት። የሚባል ነገር የለም። የመጀመሪያ ፍቅረኛው እንድትመጣ ትችላለች። መጀመሪያ ልፈት ነው የሚባል ነገር የለም። ወዲውኑ አነው መጋደብ ወዲውኑ ደግሞ አነው ማርገዝ። ራሳችሁን ክብራችሁን ሚዲያ ላይ ማዋረድ። አንቺ ሚዲያ ላይ መተሽ እንደዚህ የሆነሻነገ ደግሞ ማናምኖሽ ከአንች ጋራ ትዳር ሊይዝ ይችላል። ተለያይታችሁ ል ትለያዩ አንዱ ናቸሁ ወይ አንዱ አትሆኑ ማርክና እንትናንም ዎቸው ሲጀመር የፀብ መንፈስ ነው። በቃ ሚዲያ ላይ የተዘራው የፀብ መንፈስ በተለይ 2018 የፀብ መንፈስ ሩታና አብርሃምስ ተለያይተው አይደል እን ሩታብና አብርሃምስ እንዲሆነው አይደል እን ዓይንን ነገር የሩታና የአብርሃምን ህይወት የሚደግም ትውልድ ነው እያየን ያለ ነው ማለት ነው። ፍቅርን እንደ ቀላል አድርገው ያዩት፣ ትዳርን እንደው ቀላል አድርገው ያዩት ቀለበትንና ቃል መግባትን ቅልል አድርገው ያዩት ማለት ነው። ምን ያህል ዋጋ እንደሚያስከፍላቸው አይ፣ ትላንትና ህይወቴን ቀጥ ልታደርገው ነው ዋክን ሲሉ የነበሩ ዛሬ እናንተ የሉ ቦግልም እያሉ እንደ እንትን መምጣትና መሄድ ይሄ ነው በቃ ለእናንተ ለትውልድ የምታስተምሩት ነገር የምትሰሩት ስራ። እንግዲህ ምን እንደምትል አናቅም። ቤተሰቦቿ ምን እንደሚሉ አናቅም። ማለት አሁን እዚህ ጋር ትልቅ ጥፋት ያጠፉት ጓደኞቹ ናቸው። የገዛ ጓደኞቹ እንጠቅማለን ብለው ግን ሕይወቱን አበጣበጡት የባሰ ማለት ነው። ሕይወቱን አበለሻሹት። ልታዳምጡ ነው ብሳሳትስ? ቆማችሁ ልታዳምጡ ነው አለ። እውነቱን ነው። ለምን ትሳሳት አለ አንተ አትሳሳትም አንድ ሴት መኝታ ክላስ ይዛ ገብታ ባላወክበት ወክበት እንደዚህ እንደዚህ ምናምን ብትደ ወንድ አይደለ እንዴ እንኳን በአሁኑ ሰዓት ወንዱ አለ ሴቷ ሴቷ አይናውታ እየደፈረች ያለችበት ዘመን ላይ አይደለ እንዴ ያለን ሴቷ ማለት ነው የግድ የኔ ሁን ማለት የግድ ከኔ ጋር ሁን ማለት የግድ በቃ ደፍሬ ልድፈርክ እንደማለት ነው በቃ የሆነ ወቅት ላይ ሴቶቹ የመጀመሪያ በቃ የመጨረሻ አፍልተው የኔ ካሉን ክብ ራሴን አጠፋለኝ አፈቅርሃለኝ፣ የፍቅር ጥያቄ ያቀረበ ሴት ነበረች። አሁን ደግሞ እዚህ ላይ ደረሱና ደግሞ መለያየት ተለያይተናል፣ ወይም ደግሞ ምረጥ፣ ወይኔ ምረጥ፣ ወይ እሷን ምረጥ አይነት ነገር። ሄለንንም ትላንትና ቀለበት ያደረገላት ልጅ እንደዚሁ ተለያዩ፣ በቃ ተለያዩ። በቃ ከአንቺ እንደሁም እሷ ትሻለኛለች አለና ትላንትና። እንደዛ ተንበርክኮ ወንድሟ ጓደኞቹን ጠርቶ ትልቅ ዝግጅት አዘጋጅቶ ተንበርክኮ ታገቢኛለች ብሎ ያላት ጀግና ዛሬ ከአንቺ እንደሁም እሷ ትሻለኛለች ብሏል። እንዴ ነው ለዚህ ነው እኮ ሕይወትንም ማናምናት። የአረብ ሀገር ሴት የሰው ባል ትቀማለች፣ የአረብ ሀገር ወንድ የሰው ሚስት ይቀማላሉ። ከአረብ ሀገር ሴት እና ከአረብ ሀገር ወንድ ላይማ ራሳችሁን ብድግ አመላሳችሁን እዛው ሰብስቡና እዛው ያዙ። እናንተ አላችሁ እንደዛ የተግማማችሁት ስራ እንሰራለን ብላችሁ የተልመጠመጣችሁት ሴትነታችሁን፣ ክብረ ንጽህናችሁን፣ ሁሉ ነገራችሁን ያዋረዳችሁት ሚዲያ እናታየም አባታየም ብላችሁ ትጫወቱባችኋላችሁ። እኔ እንጃ ብቻ እንደው አይዶ ነው ማርያምን፣ ምን እንደምንናገር ሁላ ግራ እየገባ ነው ማለት በማን እንደምንፈርድ ማንን እንደምን እንትን እንደምንሉላ ግራ እየገባ ነው ያለውን ለመናገር ማለት ነው። ሁሉም አንድ አይነት ስለሆነ ስራቸው ማለት ነው። ፍቅርንም ተመልከቷት፣ አታው ተመልከቷት፣ ሄሉም ህይወት ጀመርኩኝ ብላ ነበረ የጀመረችው ህይወት የእሷም ህይወት ያው ግማሽ ላይ ቆመ። ወዳው ነበር ደግሞ ኮር የሚገርመኝ እኮ የሆነ ቦታ ላይ ቃለ መጠየቅ ሲጠየቁ ያንን ነገር እርግጠኛ ሳይሆኑ በቃ ለዛ ሰው የመሰክሩት ነገር ያንን ሰው በሙሉነት የሚመሰክሩለት በቃ የራሳቸው ላይ ያደርጉት የማይጥሩት ነገር የለም። ሚዲያ ላይ ለመታወቅ መሰለኝ ቃለ መጠየቅ ሲደረግላቸው ይሄንን ጥያቄ የሚያቀርቡት ማለት ነው። እና በዚህ ልክ መውረድ፣ በዚህ ልክ መዝቀጥ፣ በዚህ ልክ ሴትነትን ማንነትን ማዋረድ ቲ አንድ የሆነች ጨዋ ልጅ አለች። ድንገት ተሳስቶ ጉንጯን ስማለሁ ብሎ ከንፈሯን ስሞ እንዴት እንዳበደች፣ እንዴት ጠፍጥፋው እንደሄደች ልክ ዛሬ ዳኔ ጽጌ በዚኛው ፊት ያችኛ በዚኛው ፊት ጠፍጥፈውት እንደሄዱ ማለት ነው። ተጠፋጠፉ፣ እንደንትን እንደ እበት ተጠፋጠፉ። ምቼም አልባት ውልድ ትውልድ እያየን ነው። ስርዓት አልባት ውልድ እየተፈጠረ እንደ አሸን እየፈላለን ያለን። ሁሉም ዩቲበር ሆኗል። ሁሉም የሚሰራው ና ፍራንክ እያለ አይምሯቸው ዞሯል። ፍራንክ እናገኛለን ብለው ናራቸው ተበጥብጧል። የሚሰሩት ስራ አንዱ አይጥም፣ አንዱ ደስ አይል። ህይወታቸውን እንደዚሁ ሚዛን ላይ ያስቀመጡን ወደዛሉን ወደዚህ ሉን እያሉ እየተመሰቃቀሉ እየተመሰቃቀሉን ያሉ ለማንኛውም ይበቃቸዋል። እንግዲህ እኔ መካሪ ነኝ፣ እኔ መካሪ ነኝ። በተቻለኝ አቅም የማየው ነገር ትክክል አይደለም ብዬ እንደ እኔ እንደ ሴት መናገርና መምከር ወደኋላለ ይ መሳደብ አልፈልግም። ወይንም ደግሞ ያልሆነውን ሆነ ብዬ መናገር አልፈልግም። ለምን እንዲህ ይሆናል ብዬ ግን ከመናገር ወደኋላለ። ለማንኛውም አመሰግናለሁ። ወይም በዚህ ይብቃኝ። ሰላም ውደሩልኝ። ሰላም ዋሉልኝ።